የልጆች አባት አትበይ ብላችሁኛል። ከዛሬ በኋላ የልጆች አባት አልለውም ባለቤት ነው ብለው እኛ ጎን ለነበራችሁ፣ ጊዜ ላሰባችሁ፣ ለተጨነቃችሁ፣ ለጸለያችሁ ለእናንተ ብቻ ሳይሆን ለአጠቃላይ የኢትዮጵያ ሕዝብ እጅግ በጣም ምስጋና ማቅረብ እፈልጋለሁ። እጅግ በጣም ብዙ ጊዜ ህይወት በእኛ መንገድ አይደለም የምትመራው እላለሁ። እኔ ሀሳብ የማይለውጠው የሞተ ሰው ብቻ ነው። እውነቱን እንገራቸው። ምርጥ ህቴናት አታገባኝም። የሰው ልጅ በህይወት እስካለ ድረስ የሆነ ሰዓት ላይ ሀሳብ ይቀይራል። ሀሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም፣ ግን ባሉበት እጅግ ምስጋና ማቅረብ እንፈልጋለን። ይህን ፕሮግራም አዘጋጅተው ድጋሜ እንድንጋባ ላደረጉን ሰዎች እጅግ ባሉበት ምስጋና ማቅረብ እፈልጋለሁ። መራቂ እኔ ሳልሆን እግዚአብሔር ነው። ባሉበት ፈጣሪ መርቅልን እድሜያቸውን ከፍ ያድርግልን። 99 ፐርሰንት ቤተሰቦቻችን ናቸው እኛ ጎን ያሉት የኔ ወገኖችና የሙልጌታ የባለቤት ወገኖች በዛሬው ቀን ማለት ነው። በዚህ በኩል የእኔ ቤተሰቦች፣ በዚህ በኩል የባለቤት የቤተሰቦች እዚህ ጋሉ። ብዙዎቻችሁ ጓደኞችም ቤተሰቦችም የልጆች አባት አትበይ ብላችሁኛል። ከዛሬ በኋላ የልጆች የአባት አለ ፍቅር ይታደሳል እንጂ አያረጅም። ያው ፍቅር ደግሞ እንግዲህ በብዙ መንገዶች በብዙ ውጣውረዶች በብዙ ፈተናዎች መሀል ያለፈ የተፈተነ ነው ማለት ነው። ምክንያቱም ወርቅ በሳት ተፈትኖ ነው ወርቅ የሚሆነው የሚያብረቀርቀው ወይም ደግሞ የሚያምረው ማለት ነው። ፍቅርም በጣም ብዙ ውጣውረዶች ይበዙበታል፣ ግን ደግሞ መጨረሻው ፍቅር ያሸንፋል ፍቅር እንግዲህ ይታደሳል እንጂ አያረጅም ማለት ነው። አርቲስት ገነት ንጋቱና ባለቤቷ ከብዙ ዓመት መለያየት በኋላ ዛሬ ላይ እንዳዲስ አዲስ ተሞሽረዋል። ልጆቻቸው ወዳጅ ዘመዶቻቸው በተገኙበት ማለት ነው። ዛሬ እንግዲህ የመጣውበት እርሴ አርቲስት ገነት ንጋቱ ናት ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሰው ዘር በሙሉ በሙላው ዓለም የምትገኙ ውድ የሀገሬ ልጆች ሰላማችሁ ይብዛ እያልኩኝ በአዲስ ቪዲዮ መጥቻለሁ። ይህንን ቪዲዮ ከመጀመራችሁ በፊት ላይክ፣ ሸር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ ማለት ነው። ቤተሰብ ያልሆናችሁ ደግሞ እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከጎኔ አብራችሁኝ እንድትሆኑ ገዛችሁን እፈልጋለሁ ማለት ነው። በተረፈ ደግሞ በያላችሁበት ሁላችሁም ሰላማችሁ ብዝት ይበልልኝ። አገራችን ኢትዮጵያን ሰላም ያደርግልን፣ እኛንም ደግሞ ፍቅር፣ አንድነት፣ መተሳሰብን ያድለን። ፈጣሪ ከሁላችንም ጋር ይሁን። አገራችን ሰላም ስትሆን እኛ ደግሞ ፍቅር፣ ሰላም ስንሆን ነውና ምንም ነገር ያሰብነውን ማድረግ ወይም ደግሞ ህልማችንን እውን ማድረግ የምንችለው እንግዲህ ላለሆኝ ዛሬ የመጣሁበት ትልቁ እርሴና ቪዲዮ ልሰራበት የመጣሁት በአርቲስት ገነት ንጋቱ ጉዳይ ነው ማለት ነው። አርቲስት ገነት ንጋቱ ከዚህ በፊት ከባለቤቷ ጋር እንደተለያየች፣ ነገር ግን ያው በበዓልም በአንዳንድ ነገርም እንደሚገናኙ እናውቃለን። ልጆቿን ሰብስባ ይዛ እያስተማረች እያሳደገች ያው እንግዲህ እነሱ ተለያይተውም ቢሆን ልጆቻቸውን ግን በፍቅር እያሳደጉ እያየን ነበረ። ሶሻል ሚዲያ ላይም እናያቸዋለን፣ እናውቃቸዋለን። ምክንያቱም የሶሻል ሚዲያ ሰዎች ስለሆኑ ማለት ነው። ልጆቹም ደስ የሚል ደረጃ ላይ ነው የደረሱት። ነገር ግን እንግዲህ ከአስራ አራት አመት መለያየት በኋላ ተሞሸሩ የሚለውን ዜና ሰምተናል። ነገር ግን እንግዲህ የሰው ልጅ በትዳርም ሆነ በማንኛውም ነገር ይገናኛል፣ ይለያያል። መገናኘት እንዳለ መለያየት አለ። መለያየት እንዳለም ደግሞ ደግሞ መገናኘት አለ። የሰው ልጅ ድጋሚ የማይገናኘው በሞት ብቻ ሲለያይ ነው። በህይወት መለያየት እንደተለያዩ መቅረት የለም። እግዚአብሔር ከፈቀደ እና እህል ውሃ ካለው የሰው ልጅ ድጋሚ ይገናኛል ማለት ነው እንግዲህ ወዳጅ ዘመዶቿ በተገኙበት ልጆቿ ባሉበት እንደ አዲስ ተሞሽራ ምስጋናዋን እንግዲህ ለወዳጅ ዘመዶቻችን ለኢትዮጵያ ሕዝብ በሙሉ ምስጋናዬን አቀርባለው እያለች ነው እና እንደ አዲስ ተሞሽረው ልጆቻቸውም በደስታ ፍንጥዝ እያሉ ነው። እነሱም ደግሞ ደስተኛ ሁነው ያው ከብዙ ውጣ ውረድ በኋላ ዛሬ ላይ እንዳዲስ ተሞሽረዋል ማለት ነው። በጣም ደስ ይላል። የሰው ልጅ በህይወት ዘመኑ ማንኛውም ሰው ይፈተናል። እንግዲህ መፈተን ደግሞ ያለ ነው። መውደቅ እንዳለ መነሳት አለ። ያው መፈተን እንዳለ ደግሞ ፈተናውን ሲታለፍ ደስ ይላል። ህይወት ፈተና ናት። ሲጀመር በህይወታችን ሰው ሆኖ የማይፈተን የለም። ያልተፈተነ ደግሞ አይጠነክርም። ስንፈተን ጠንካራ እንሆናለን። ስንፈተን እየጠነከርን እንሄዳለን ግን ደግሞ ያ የሚሆነው ምንድን ነው ጠንካራ ስንሆን ነው እኛ ተፈተን ብለን ስንልፈሰፈስ ወይም ወደኋላ ስንቀር ከመንገዳችን ዞር ካልን ይህ ነገር ሊሆን አይችልም ጠንካራ ስንሆን ነው ውጤታማ የምንሆነው ያሰብንበት ቦታ መድረስ የምንችለው እና አርቲስት ገነት ንጋቱ እንግዲህ በጣም ጎበዝ ናት እንግዲህ በብዙ ነገሮች እናውቃታለን በብዙ ስራ ላይ ሶሻል ሚዲያ ላይም እናውቃታለን። ከእሷም ይልቅ ልጆቿም ታዋቂ ሆነዋል። አሁን ላይ ታዋቂ ናቸው። ባለቤቷም የሶሻል ሚዲያ ሰው ነው። ነገር ግን ከዚህ በፊት ብዙ ስትባል ነበረ። የልጆቿን አባት አሳሰረችው፣ የልጆቿን አባት እንዲህ አደረገችው፣ በደለችው፣ እንደዚህ በቃ እየተባለች ብዙ ተብላለች፣ ብዙ ተወቅሳለች፣ ብዙ ስሟ ሲነሳ ነበረ ሶሻል ሚዲያ ላይ በአብዛኛው ማለት ነው። ነገር ግን እሷ እንደምናውቃት ፍልቅልቅ ናት፣ ሳቂታ ተጫዋች ናት። ልጆቿን በደንብ ይዛ ስትር ብላ ራሷን ጠብቃ ኑሯዋን እየመራች እንግዲህ ህይወቷን እየመራች ያለች ጀግና ሴት ናት። እኔ ከማደንቃቸው አርቲስቶች አንዷ ገነት ንጋቱ ናት እና ዛሬ ላይ ግን ያው ከብዙ ውጣ ውረድ በኋላ እንደ አዲስ ያን የመጀመሪያ የተሞሸሩበትንም ጊዜ ሲሞሸሩ የነበራቸውን ጊዜ አስራ አራት ሰው በተገኘበት አስራ አራት ሰው ብቻ በተገኘበት መሀል ቀለበት እንዳሰረላት እሱን ሁሉ ስታወራ ነበረና ያው አንዳንዴ በህይወታችሁ የምታሳልፉት ነገር ወደ ኋላ ዞር ብላችሁ ስታስቡት ብዙ ደስ የሚል ነገሮች አሉ የማያልፉ የሚመስሉ ቀኖች ያልፋሉ በህይወታችን እና እንግዲህ ከዛ ውጣ ውረድ በኋላ ዛሬ ላይ ተሞሽረው ደስተኛ ሆነዋል ማለት ነው በመሞሸራቸው እንግዲህ እሷ ፍልቅ ፍልቅ እያለች እየተናገረች ነበር ባለቤቷ ግን ያው ደስታውን ለመቆጣጠር ያቃተው ይመስላል ማለት ነው። እንግዲህ ማንኛውም ሰው አይደለም ልጆች ወልዶ ባይወልድ እንኳ አንድ ሰው አብሮ ይኖራል። ሲለያይ ደግሞ በመጥፎ ነገር ባይለያይ የተሻለ ነው። ነገር ግን እንግዲህ ዛሬ ልጆቻቸው ደስ ብሏቸው፣ ልጆቻቸውም እኛ ሁለቱ በጣም ጀግና ሰዎች ናቸው። ምክንያቱም እሷ ጋር የሌለው ነገር እሱ ጋር አለ እሱ ጋር የሌለው ነገር ደግሞ እሷ ጋር አለ ለምን እንደዚህ ተለያይተው እንደቆዩ ለእኛም ጥያቄ ሆኖብናል ሲል ነበረ ነው እንግዲህ የዛሬ ቪዲዮ ይህንን ይመስላል አብራችሁኝ ስለቆያችሁ ከልብ አመሰግናለሁ እንደምታበረታቱኝም ተስፋ አደርጋለሁ ማለት ነው ውድ የሀገሬ ልጆች ሀገራችንን ሰላም ያደርግልን እኛንም ደግሞ ከስደት አለም መልሶ የረፍት እንጀራ ይስጠን እላለውኝ የዛሬው ቪዲዮን በዚህ ጨርሻለሁ በሌላ ቪዲዮ ስታችን ተካፋይ ስለሆናችሁ እጅግ እናመሰግናለን። በሕይወታችን ውስጥ በጣም ብዙ ነገር ሞክራችኋል። ሁላችሁም በጸሎት በአካልም፣ በመገኘት በስልክም ብዙዎቻችሁ ከኛ ጎን ለነበራችሁ፣ ጊዜ ላሰባችሁ፣ ለተጨነቃችሁ፣ ለጸለያችሁ፣ ለእናንተ ብቻ ሳይሆን ለአጠቃላይ የኢትዮጵያ ሕዝብ እጅግ በጣም ምስጋና ማቅረብ እፈልጋለሁ። እጅግ በጣም ብዙ ጊዜ ሕይወት በእኛ መንገድ አይደለም የምትመራው እላለሁ። እኔም ሀሳብ የማይለውጠው የሞተ ሰው ብቻ ነው። እውነቱን ንገራችሁ፣ ምርጥ ህቴ ናት አታገባኝም የሰው ልጅ በሕይወት እስካለ ድረስ የሆኑ ሰዓት ላይ ሀሳብ ይቀይራል። ሀሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም፣ ግን ባሉበት እጅግ ምስጋና ማቅረብ እንፈልጋለን። ይህን ፕሮግራም አዘጋጅተው ድጋሜ እንድንጋባ ላደረጉን ሰዎች እጅግ ባሉበት ምስጋና ማቅረብ እፈልጋለሁ። መራቂ ነው።